ሰላም ዩቱብ፣ ለተለመደ በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮ እንግዲህ እንደምታዩት የካሳንቺስ ኮሪደር ልማት አልቆ በጣም አምሮበት እንግዲህ ድሮ ካሳንቺስ ከነበረው ሙሉ ለሙሉ ተለውጦ የአዲሱን ካሳንቺስ እንግዲህ በዛሬው ቪዲዮ አሳያቸዋለሁ። ይህን አስመልክቶ እንግዲህ ትልቅ ካምፓኒ ከመንግስት ጋር በመሆን ሰባ ሰላሳ የተባለ የመንደር ፕሮጀክት ከአዳነች አበቤ የተቀብሎ ስራ ላይ ይገኛሉ ማለት ነው። አሁን እሱን ሄደን ዞር ዞር እያለን አሳያቸዋለሁ። እኛም እንጎበኘዋለን ማለት ነው። ተከታተሉ ወደ ቪዲዮ አይ ጋይስ እንግዲህ አሁን የምገኘው ካሳንቺስ ነው የምንገኘው። እንደምታዩት መንገዶች ምናምን እንሽ ሀገራ ና የካሳንቺስ መንገዶች እንዳለ አልቀዋል እና ሰሞኑን ነው ራሱ የኮሪደሩ ልማት ያለቀው። በእግራችን አዲስ መናፈሻ ተከፍቷል። የሚያምር መናፈሻ። ዮናስ ጨርጨር ስጋ ቤት ደግሞ እዛ ጋ አለ። የድሮ ካሳንቺስ የነበረው የዮናስ ጨርጨር ስጋ ቤት ፈርሶ አሁን እዚህ ጋር መጥቷል። እዚህ ጋር የምታዩት የልጆች መናፈሻ አለ። አሁን ደግሞ ፊት ለፊታችን ፐብሊክ ፓርኪንግ ነው። ሰሞኑን እንግዲህ ፍየል ቤት አለ፣ ከዚህ ደግሞ ካሳንቺስ አለ። በቴሌ ብር እየከፈላችሁ ፐብሊክ ፓርኪንግ ማንኛውም ሰው እየመጣ መኪናውን ፓርክ ማድረግ ይችላል ማለት ነው። እሱን እናሳያችኋለን። እንደምታዩት ካሳንቺስ አምሮባታል። የመጀመሪያ ቪዲዮ ነው እዚህ ካሳንቺስ ቪዲዮ ሰርች አላቅም ከዚ በፊት። የመጀመሪያ ቪዲዮ እንደምትወዱ ተስፋ አረጋለሁ። እንግዲህ ጋይስ አሁን ወደ መኪናችን እየሄድን ነው። እስከዛሬ ከሰማሁት በጣም ትልቁ ሳይት እዚህ አዲስ አበባ ካሳንቺስ ውስጥ አዲስ የሚሰራ አለ እንደሰማሁት ከሆነ የራሱ ትምህርት ቤት ያለው የራሱ ክሊኒክ ያለው የራሱ ግራውንድ ቴኒስ የራሱ ኳስ ሚዲያ ያለው አዲስ ፕሮጀክት አለ፣ የሀያት ሪል ስቴት እና መኪናችን ይዘን እንሄዳለን። በድጋሚ የያዘው ፋሚሊ ጃኒ ነኝ። የያዘው አሁን ወደ አያት መንደር ካሳንቺስ እየገባ ነው። 220 ሺ ካሬ ሜትር ሊያደረፈው ቦታ ሙሉ አዲስ አበባ ቪው ትላል። በጣም አሪፍ። ስለዚህ እዚህ መተን ያው ሰው እናገኝና አንድ ሁለት ጥያቄዎች ጥያቄዎች አሉን እንጠያይቃለን። የእናንተንም ጥያቄ እንጠይቅና አሳይተናችሁ ቪዲዮ እንዘጋዋለን ማለት ነው። በድጋሚ ተከታተሉ። የካሳንቺስ አያት የመኖሪያ መንደር 13752 የመኖሪያ ቤቶች ሰማ እዚህ ውስጥ አስራ ሶስት ሺህ ሰባት መቶ ሀምሳ ሁለት መኖሪያ ቤቶች አሉ። ከዛ ውስጥ ቀድማችሁ ቤቶች እንትን ካልሆናችሁ ዋን ኦፍ ደግሞ ሴፈስት ቦታ ቤተ መንግስት፣ አጠገብ ማለት ባይዘወይ ልጆቻችሁ በቅ ምንም አትጨናነቁ። ያው ሰፊ ስለሆነ 220 ኪሎ ሜትር ስለሆነ ወደ ከዚህ ወታችሁ ተማሪን ውጪ ሌላ ቦታ ማድረስ አይጠበቅባችሁ ለትምህርት ቤት ሶ እንደምታዩት፣ በዚህ አጋጣሚ ሙሉ ካዛንችስ ትታያለች። እንደገና ደግሞ አዲስ አበባ በጣም ትታያለች። አሁን አሁን እንደዚህ ሊሆን ሊሆን ይችላል፣ ግን ፎቅ ሲሆን አስቡት። ተራራ ላይ ያለ ነው ቤተ መንግስት ይኸው። በቃ በዚህ ጋር በዚህ ጋር ቤተ መንግስቱ ነው ዋናው ማለት ነው። እናንተ ትቀልዳላችሁ። በዚህ ጋር ደግሞ ዋን ነው የመንገድ ነው ያለው ወረብስማ አምሲ አመርግን እሺ አንተ አናገረልኝም በእናት አንድ ቤት በቃ ይግቡልኝና፣ እኔ በቃ ህይወቴ ሙሉ በቃ እስከምሆን ድረስ አስተዋውቃለሁ። ስንት ዓመት እንደይፈጅ እኒና። ስለዚህ ጋይስ እንግዳ እየጠበቀን ነው፣ እሱን እንተዋውቀዋለን። ስሙንም አልነገረኝም፣ ስለዚህ እሱ እንተዋውቀዋለን። ስለዚህ ቦታ በደምብ ያስረዳናል ማለት ነው። ሰላም ጥቅ፣ ሰላም እንዴት ነህ ጃኒ? ሰላም ነህ? አለሁ፣ እግዚአብሔር ይመስገን። አለን። ያው ራስን አስተዋውቀን የትን ያለ ነው እንደሰማውት ከሆነ በጣም ይኖ በጣም ሰፊ ቦታ ላይ ያለ ነው። ከቤተ መንግስት አጠገብ ያለ ነው። እስቲ እንዴት ነው? ስሜ መንግስት አፋንታ ሁን እባላለሁ። በአያት ሪል ስቴት ከፍተኛ የሽያጭ አማካሪ ነኝ። ዛሬ ጃኒ ጥሩ ነገር እንዳሳያችሁ አይ ሆፕ ተስፋ አለኝ። ምክንያቱም ካዛንችስን በጣም አምሮባት አይታችኋል ብያስባለሁ። በጣም በጣም አምሮባት አላለ እንዴ? በጣም በተለይ ደግሞ አዳዲስ ነገሮች አሉ። ዘመናዊ ዘመናዊ ነገሮች የመንገድ ላይ የሚያምርሽ እንትን ቤት አሚ ብርቅ አሚ ብርቅ አይሆንብኝም፣ ግን እየሆነብኝ ነው። ምንድነው እስኳንተ እንደ አዲስ አበባ በጣም ካዛንችስ ደግሞ ለየት ብላ ነው የመጣችው። እዚሁ ውስጥ ደግሞ አያት በ220 ሺ ካሬ ሜትር ላይ ያረፈ ግዙፍ መንደር እየገነባላችሁ ነው ያለው። ከዚህ ውስጥ ከባለ አንድ ጀምሮ እስከ ባለ አራት አማራጭ አለው። እዚህ ፕሮጀክት ውስጥ ለየት የሚያደርገው ኮምፓውንዱ 220 ሺ ካሬ ሜትር ላይ ያረፈ ብቻ ሳይሆን፣ በውስጡ ሰባት የተለያዩ ሳይቶች አሉት። እዚህ ኮምፓውንድ ውስጥ የፉትሳል ሜዳ እንዲሁም ቴብል ቴንስ ግራውንድ ቴንስ እንዲሁም ጤና ጣቢያ፣ የልጆች ትምህርት ቤት፣ አጠቃላይ ሰፊ መሰረተ ልማት ያለ ሆኖ በጣም የሚያምር መንደር ነው የምንገነባው። አሁን የሁለት ዓመት ፕሮጀክት ውስጥ ነው። እንደምታዩት እዚህ ጋር ባቺንግ ፕላንት ተተክለዋል። ባቺንግ ፕላንት ማለት ኮንስትራክሽን ከመጀመሩ በፊት ለኮንስትራክሽን ግብዓት የሚመረቱበት ናቸው። እዚሁ ጋር ሁሉ ነገር እዚሁ ነው የሚያልቀው፣ እዚሁ ነው የሚያልቀው። አሁን አራት ህንፃዎች ለሽያጭ አቅርበናል። እነዚህ ህንጻዎች በጣም የሚያማምሩ ሎኬሽን። መጀመሪያ የሚመጡ ሰዎች በዲስካውንትና በአሪፍ ኦፈር ነው ያቀረብ ነው እነዚህ ቤቶች ቅድመ ክፍያ ከ440 ሺህ ብር ጀምሮ ባለ አንድ መኝታ መግዛት ይቻላል። ባለ ሁለት መኝታ ከ880 ሺህ ብር ጀምሮ፣ ባለ ሶስት መኝታ ደግሞ ከ950 ሺህ ብር ጀምሮ አለን። እንዲሁም ሞር ለሚከፍሉ ሰዎች ደግሞ ዲስካውንት አላቸው። ሶ ብሩ በጨመረ ቁጥር ቅድመ ክፍያው ማለት ነው። ሰዋንኛ አሁን 400 ስንት ያልክ? 480 ሺህ ብር 440 ሺህ ብር ለባለ አንድ መኝታ ለባለ አንድ መኝታ ማለት ነው። እሱን አሁን ዛሬ ምን ከፍል መጀመር እንችላለን ማለት ነው? አ ኮንትራክት መውሰድ ትችላለህ። ኮንትራክት መውሰድ እንችላለን። ስለዚህ ያለቀቀኝ መቀበል ብቻ ነው። ቤቱ በሚያልቅበት ሰዓት ከሁለት አመት በኋላ መረከብ ነው ማለት ነው። ሶ አሁን ፕሮጀክቱ የስንት አመት ፕሮጀክት አርገኝ? ይሄ የሁለት አመት ፕሮጀክት ነው። ሁለት አይነት ነው፣ ሰሚ ፊኒሽድ እና ፉል ፊኒሽድ የሚባላላቸው። ሰሚ ፊኒሽድ ማለት ድርጅቱ የውጭን አጠቃላይ ኮመን ኤሪያዎችን ጨምሮ ሰርቶ የሚያስረክብ ሲሆን፣ ደንበኛው ደግሞ ከውስጥ በኩል ኪችን ካቢኔት እና የእንጨት ስራዎችን ደንበኛው የሚጨርስበት መንገድ ነው ማለት ነው። እንግዲህ ጋይስ ቅድም ያሳየዋችሁ ካሳንቺስ በዛ በታችኛው በቤት በኩል በታችኛው በኩል ያ መለስ ፋውንዴሽን ነው። ኦኬ፣ እዚህ ፊት ለፊታችን የምናየው ደግሞ አዋሬ ነው። ኦኬ፣ ሶ ይሄኛው ከፊት ለፊቱ ሰፊ ግሪን ኤሪያ ይኖረዋል ማለት ነው። እንደምታዩት ይሄ በቀይ አጥር የታጠረው፣ ከዛ ከውስጥ በኩል ኢንተርናል ሮድ አለ የግቢው አሁን ኮንስትራክሽን እየጀመርን ነው። ኦልሬዲ ማሽኖች እየገቡ ነው። አሁን ያ ለኮንስትራክሽን ሬዲ እያደረግነው ነው ያለ ነው ቦታው ማለት ነው። አዎ። ሶ ቅድም ከነበርኩ በቦታ ተነስተን ቤተ መንግስት እስክን መጣ ድረስ ነው። እንደዚህ ሳይቱ ምን ያክል ትልቅ እንደሆነ ያሳያል ባይዘው። ይሄ ግቢ ለየት የሚያደርገው 22 220 ካሬ ሜትር ላይ ያረፈ መሆኑ ሳይሆን 40 30 30 የሚባል ፕሮጀክት አለ። ያ ማለት ከኮምፓውንድ ውስጥ 40% ብቻ ነው አፓርታማ የምንገነባበት ገነባበት። 30% ለመንገድ፣ 30% ደግሞ ለኢንተርቴይንመንት እና ለግሪን ኤሪያ ለመጫወቻ ቦታዎች። ያ ማለት ከግቢው 60%ቱን ህንጻ ያልሆነ ለመዝናኛና እና ለመሰረተ ልማቶች። ስለዚህ በጣም ፍሪደም አለው ማለት ነው። በጣም የተጨናነቀ ፍሪደም ያለው ይሄ ሳይት ደግሞ ከመንግስት ጋር ነው የሚሰራው፣ ከአዲስ አበባ ክፍለ ከተማ ጋር እና አያት በመሆን ነው ፕሮጀክቱ እየተሰራ ያለው ኦኬ ይሄ ፕሮጀክት በአጭር ጊዜ የሚሰራ ነው። በአፋጣኝ እስከ ዛሬ እናንተ ከሰራቸዋቸው በጣም ትልቁ ፕሮጀክት የሚባለው ነው ወይ? አያት አንጋፋ ድርጅት ነው። ከዚህ ቀደም የዛሬ ሰላሳ ዓመት ጀምሮ ነው ሪልስቴት መገንባት የጀመረው። ስለዚህ ቪላ ቤቶችን በጣም ብዙ ቪላ ቤቶችን አስረክቧል። ወደ አያት መንደር ሰላሳ ሺህ የሚሆኑ ቪላ ቤቶችን አስረክቧል። ከእሱ ቀጥሎ ነው በአፓርትመንት ደረጃ ትልቁ ደረጃ ይሄ ነው። ይሄ ከሲኤምሲ ከዚህ በመቀጠል ነው። ይሄ በጣም ግዙፍ መንደር ነው። ብዙ ጊዜ አሁን ሪል ስቴት ላይ አንድ አፓርት ብቻ ሲንግል ህንፃ ትገነባና ልጆች የሚቦሩ ከዛ ደግሞ ሌሎች መሰረተ ልማቶችን ራቅ ብለ ነው የምታገኘው። ይህ መሰረተ ልማቱ እዚህ ውስጥ ነው ያለው። እዚህ ውስጥ ደግሞ ሌላ ተጨማሪያውን ቤተ ክርስቲያን መስጊዶችን በጣም በቅርብ ርቀት ነው ያለ ትታገኝበታለች። አዎ፣ በጣም በቅርብ ለየት። ሌላ ደግሞ ከላይ እነዚህ መንደሮች ለምሳሌ ለሰርግ፣ ለሀዘን እንዲሁም ለተለያዩ ነገሮች እዚህ ውስጥ አለ። ፕሮግራም ማዘጋጃ ነው፣ የፕሮግራም ማዘጋጃ እንዴት ነው? አሁን ላይ ስልክ ቁጥርም እናስገባለን። ስልክ ቁጥር በቃ የምታውቀው ከሆነ ነገራቸው ደንበኞች፣ አሁን ላይ አያት ካዛንችስ መንደር መግዛት ከፈለጉ በ0972 0207 እይደውሉልን ይደውሉልን እኛ ደግሞ ሬዲ ሆነን ቆንጆ ቤት ይዘን እንጠብቅዎታለን። ቦታውን ማምጣት መምጣት ለሚፈልጉ ሰዎች ሰብሰብ ብላችሁ ከመጣችሁ ደግሞ ቆንጆ ዲስካውንት ታገኛላችሁ። አሁን ባልኳችሁ ስልክ ይደውሉልን። በጣም አሪፍ። ስለዚህ የምትጨምረው ነገር ካለ ጨምርልን፣ ያው ጥያቄ ካለ ቅዱስም ጠይቅ። በዚሁ አጋጣሚ አከፋፈላችን አሁን ላይ 10% ነው የምናስከፍለው። አንድ ደንበኛ ከሚፈልገው ቤት ባለ አንድ ሚሆን፣ ባለ ሁለት፣ ባለ 3 ሚሆን፣ ባለ አራት የመጀመሪያ 10% ብቻ ይከፈላል። ቀሪውን በግንባታው ፕሮግረስ፣ የግንባታው ሂደት እያየ ደንበኛው መፈል ይችላል ማለት ነው። እንዲሁም ሞር ለከፈለ ደግሞ ሞር ዲስካውንት እንሰጣለን 40% ከዛ በላይ ለሚከፍሉ ደንበኞች ከ8 እስከ 20 ፐርሰንት የሚደርስ ልዩ ቅናሽ አዘጋጅተናል። ምን ያህል አሁን በጣም ክፍት ነው ማለት አቪያለብል። አሁን ላይ ደንበኞች የሚፈልጉትን የካሬ አማራጭ ከባለ አንድ መኝታ 45 ካሬ እስከ ባለ አራት መኝታ 160 ካሬ ድረስ በሚፈልጉት ካሬ አማራጭ የሚፈልጉትን የፍሎር መጠን መግዛት ይችላል። አሪፍ። ስለዚህ አሪፍ እድል ነው የምትለው። በጣም ቆንጆ ነው። ይሄ ዋጋ ወጥቷል። አሁን አሁን እየተሸጠ ነው ያለው። አሁን እየተሸጠ ያለው በካሬ ከ97 ሺህ ጀምሮ እስከ 124 ሺህ ብር ነው፣ ደንበኛ በሚፈልገው የፍሎር መጠን። ፍሎር ዋይዝ ነው ዋጋቸው። ፍሎር ስትል እንዴት ነው? ለምሳሌ ከሶስተኛ እስከ ስምንተኛ ፍሎር ያለ ተመሳሳይ ዋጋ አላቸው። ከዘጠነኛ እስከ 14ተኛ ያሉት ደግሞ በተመ ተመሳሳይ ዋጋ ከአስራ አምስተኛ እስከ 26ኛ አንድ አይነት ዋጋ ነው። እስከ ስንተኛ ነው ያለው? ቆይ እነዚህ ህንጻዎች ረጃጅም ህንጻዎች ናቸው እስከ 36 የሚደርሱ 36። ይሄ ማለት እኮ ሙሉ በጣም ቪው አለው ማለት ነው አይደል? በተለይ እዚህ እንደምታዩት እዚህ ጋር ወደ አዲሱ ቤተ መንግስት ወይም ጫካ ፕሮጀክት ወደ ግቢ ገብርኤል ወደ ላይ እንዲሁም ከፊት ለፊታችን ደግሞ ወደ ስላሴና አዋሬ፣ ከጀርባችን ደግሞ ያለው ይሄ ኢንተርኮንቲኔንታል ጠማማው ፎቅ። አጠቃላይ መንደሩ በመሰረተ ልማት የተጨናነቀ ነው ማለት ነው። አሁን ቤተ መንግስት አሁን ብዙ ጊዜ ስጎበኝ ጠማማው ፎቅ ይታያል። አሁን ግን አያት ነው ማለት ነው። ቢቆጣጠረው ቦታ ማለት አይደል? አሁን አያት ተገንብቶ እንዳለቀ ቤተ መንግስቱም ወደ አዲሱ ይሄዳል እንጂ ሺፍት ኦኬ ያደርጋል ማለት ነው። ኦኬ፣ በጣም እሱን አላወቅኩም ነበር። እንግዲህ ጋይስ አሁን እየወጣን ነው። በዚሁ አሳያቸዋለሁ። ዋን ዌይ ስለሆነ የምንሄደው መንገዱን በጣም እ አሚ ብዙ ጊዜ አይታችሁታል እርግጠኛ ነኝ። ግን ከዚህ ደግሞ ለቀጥታ በቃ ከቤታችሁ በዚህ መውጫ ነው የሚሆነው ማለት ነው። ወደፊት በዚህኛው አንድ መውጫ ብዙ መውጫ ይኖረዋል። በጣም ትልቅ ቦታ ስለሆነ ከሰባት በላይ መውጫ ይኖረዋል። ምክንያቱም ኮምፓውንድ ስለሆነ እና አንደኛውን አሁን የመጣንበትን መውጫውን ቀጥታ በቃ አሁን ቤታችሁ ስትኖሩ በዚህ ስትወጡ ያለውን ፊሊንጉን አሳያቸዋል እዚህ ጋር የመሰረተ ድንጋይ አለ። ኦ መሰረት ድንጋይ መሰረት ድንጋይ ኦኬ፣ መሰረተ ድንጋዩን በክብርት ከንቲባ ወይዘሮ አዳነች አበቤና በማ አዳነች አበቤ ኦ እና በአያት ሪል ስቴት የተፈራረሙበት ነው። ጥር 15 2017 ዓመተ ምህረት ነው ይሄ መሰረተ ድንጋይ የተጣለው። ይህ በአዲስ አበባ ከተማ አስተዳደርና በአያት ሪልስቴት አጋርነት የሊማ የሚለማ የመጀመሪያ ምዕራፍ ከካሳንቺስ አያት የመኖሪያ መንደር የ13752 የመኖሪያ ቤቶች ግንባታ ማስጀመሪያ በክብረት በክብረት በክብረት አው ከንቲባ አዳነች አበቤ ቤት የመሰረት ድንጋይ ተቀመጠ። ሶስቱ አመጣ ነው። እንደዚህ ፕሮግራም ነበር ማለት ነው። ሴርሞኒ ተዘጋጅቶ ነው ይሄ ሳይት የተጀመረ። ቪዲዮ አለ እሱ የፕሮግራሙ ጊዜ በቃ እሱ ካለ እንግዲህ እናሳያቸዋለን። በሰዓቱ የነበረውን ይህንን ስፍራ ለዚህ ታላቅ አገልግሎት እንዲበቃ ሌት ተቀን የሰራችሁ ህዝቡን ከዚህ በማንሳትና ወደ አዲሱ ሰፈር በማስገባት የለፋችሁ ዱም ይህንን ስፍራ በማጽዳትና ለዚህ ልማት እንዲደርስ ያደረጋችሁ ሁሉ ከሁሉ አስቀድሜ እጅግ አድርጌ ላመሰግናችሁ ወዳለሁ። ከከተማችን ነዋሪዎች ዋነኛውና አንዱ አንገብጋቢ ጥያቄ የሆነው የመኖሪያ ቤት ነው። ይህንን የህዝብ አንገብጋቢ ጥያቄ የሆነውን የመኖሪያ ቤት ጥያቄ ለመመለስ በብዙ መንገዶች ስንለፋ ስንሰራ ውጤታማ ስንሆንበትም ቆይተናል። እነኚህን የህዝብ ጥያቄዎች ለመመለስ መንግስት ብቻውን ቢለፋ የተሟላ ውጤት ሊያስገኝ አይችልም። በካዛንቺስ ላይ ዛሬ ያስጀመርነው ነው የመኖሪያ ቤት ግንባታ ከአያት ሪልስቴት ጋራ። እዚህ እንዳያችሁት ወደ 13700 ያክል የሚሆኑ ቤቶች ናቸው። በ18 ወራት ውስጥ ወደ 15000 የሚሆኑ ቤቶችን ገንብተን ለህዝባችን እናቀርባለን ብለን አቅደናል። ይህንን ለማሳካት ደግሞ ሁላችንም ተባብረን አብረን በጋራ መስራት ይጠበቅብናል። በጣም ኃይለኛ ፕሮጀክትን ያለው ማለት ነው። እዚህ ካዛንቺስን ለመለወጥ ከድሮ ወደ አዲስ ለማምጣት ትክክል። አሁን ላይ ከዚህ አካባቢ የተወለዱ ይኖራሉ፣ በውጭ የሚኖሩ ዲያስፖራዎች፣ ካዛንቺስን ማስታወስ የሚፈልጉ ካዛንቺስ ላይ ቤት እንዲኖራቸው የሚፈልጉ ይህንን እድል መጠቀም አለባቸው። እሱም አንድ ነው። ሁለት ደግሞ በቃ ዘመናዊ ቦታ ከፈለጋችሁ እንዳያችሁት በትንሿ አሳይቻችኋለሁ። አስቡት ደግሞ በዚህ ሶስት አመት ውስጥ አራት አመት ውስጥ ምን ያለውጥ እንደሚኖር እዚህ ቦታ ላይ በጣም አሪፍ ነው። እኔ እኮ ተንከራትቼ ተንከራትቼ እውነት እንዴ! ስንቱ አምሮኝ ልሞት ነው እኮ። እስማ አሁን የምትገዛበት ቦታ ትክክለኛው ቦታ አያት ካዛንቺስ መንደር ነው። ግን እንዳልከኝ ከሆነ እኛ አሁን ለእኛ በጣም አሪፍ ነው። አሁን እንደዚህ አሁን እንኳ ወደፊት እንኳ መኖሪያ ባልኖርበት እንኳን ማቀረት ይችላል። እንደ ኢንቨስትመንት እንደ ኢንቨስትመንት ታከራየው በጣም ኮምፓውንዱ የተጠበቀ ሴፍ መንደር ውስጥ ማንም ሰው የማይፈልገው ይል ኦኬ በጣም አሪፍ ሶ እንደዛም እንኳን ለማድረግ በጣም አሪፍ ነው። እኛ ባላን ባላን ፍትካዩ ባለአንድ መኝታ 45 ካሬ 55 ና 60 ካሬ አማራጭ አለ። ባለ 2 80 ካሬ፣ ባለ 3 105 እና 115 ካሬ አለው። ባለ 4 140 እና 160 ካሬ አማራጭ አለ። እንትን ሲሉ ቦቶን ማለት ይችላሉ፣ መምረጥ ይችላሉ። አዎ መርጠው ፍሎር መርጠው የሚገዙበት ህንጻውንም መርጠው። ደንበኛ ገንዘብ እንደከፈለ ደረሰኝ ተቆርጦ አግሪመንት የሚዋዋለው የሚፈልገውን የቤት አማራጭ የሚፈልገውን ደረጃ ለምሳሌ ፍሎር ዋይዝ ማለት ነው። ሶስተኛ ከፈለገ ሶስተኛ፣ አራተኛ ከፈለገ አራተኛ በሚፈልገው የካሪ አማራጭ ነው የሚገዛው። ዋ በጣም አሪፍ። እንግዲህ ጋይስ እየወጣን ነው፣ የቀረ ነገር ካለ ባካችሁ እየወጣን ነው። ከፊት ለፊታችን የምናየው ይሄ ቤተ መንግስት ግቢ ገብርኤል ነው። ወደዚህ ወደ ቀኝ በኩል ደግሞ ካሜራማኑ የሚያሳያችሁ ወደ ስላሴ ቤተክርስቲያን በአራት ኪሎ ስማ፣ የሚያምር ቦታ ነው ነው የምንሄደው ማለት ነው የሚያምር ቦታ ላይ ነው። በድጋሚ አንዴ ስልክ ቁጥሯን ድጋሚ ከታች ምን አስቀምጥላችኋለሁ በ0972 0707 ይደውሉልን። እናንተ ሰብሰብ ብላችሁ ሶስት አራት ሁናችሁ በመጣችሁ ቁጥር እኛ ጋር ልዩ ቅናሽ እናደረግላችኋለን። ይደውሉልን። እንዲሁም ደግሞ የቤት ባለቤቱ ይኑ አይደል እንዴ? የቤት ባለቤት የቤት ባለቤቱ ጥያቄ ያለው አያት ላይ በጣም አሪፍ ቦታ ላይ። ለማንኛውም ጋይስ እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። ስልክ ቁጥሩን ኮመንት ላይ እናደርግላችኋለን፣ ዲስክሪፕሽን ላይ እናደርግላችኋለን። እራሳችሁ ደግሞ ትንሽ እንትን የምትሉ ከሆነ መጣችሁ ብታዩት ደስ ይለኛል። የቀረ ነገር አለ፣ ዋና ቢሮአችን ሲኤምሲ ነው። አሁን በሰጣችሁ ስልክ ቁጥር ደውሉልን። እኔ መንግስት አበባላለሁ በድጋሜ የሽያጭ አማካሪ ነኝ በጣም ታገኛለ እናመሰግናለን መንግስታ በጣም እናመሰግና ለማንኛውም ጋይስ እንግዲህ እንዳያችሁት ነው 220 ሺ ካሬ ላይ ያረፈው የአያት አዲሱ ፕሮጀክታቸው ነው እኔ በጣም ተደመም ያለው እናንተም ከተደመማችሁ መጣችሁ ቼክ አርጎ ደውሉ በጊዜ ደግሞ ብር ካላችሁ እንደኛ አታጥፉ በጊዜ ኢንቨስት አርጉበት እላለሁ የዛሬ ቪዲዮ ይመስል ነበር በሌላ ቪዲዮ እስክንገናኝ ሰላም ቆዩልን ቻው